ዛሬ ደግሞ የምናየው በአውቶማቲክ ተሽከርካሪ ላይ የኤስ እና የቢን ጥቅም ነው። ማሳያችሁ ብዙ ሰዎች ሲያሽከረክሩ ኤስ እና ቢን አይጠቀሙባቸውም። አጠራርጌ ኤስና የቢን ጥቅም አስረዳቸዋለሁ ማለት ነው። ኤስ ማለት ምንድን ነው? ቢ ማለት ምንድን ነው? የሚለውን ነገር ነግራቸዋል መጀመሪያ ኤስ ላይ ያደረግ ነው ማለት ስፖርት ሞድ ነው ማለት ነው። ስፖርት ሞድ ማለት መኪናው ከፍተኛ ጉልበት እንዲያገኝ የሚረዳን ነው። ቢ ደግሞ ብሬክ ሞድ ማለት ነው። መኪናውን ጉልበቱን ለመቀነስ የምንጠቀምበት ነው ማለት ነው። ስለዚህ እነዚህን ነገሮች መቼና መቼ ነው የምንጠቀምባቸው የሚለውን ነገር አንድ በአንድ አሳያቸዋለሁ። መኪናችንን ድራይቪንግ ላይ አድርገን እያሽከረከርን ነው ሁለቱንም መጠቀም የምንችለው። መኪናችንን ዲ ላይ አድርገን ወይም ድራይቪንግ ሞድ ላይ አድርገን እያሽከረከርን ከፊት ለፊታችን ከፍተኛ ዳገት ወይም ረዘም ያለ ዳገት ቢያጋጥመን መኪናችን ጉልበት እንዲያገኝ ከፈለግን ቶሎ ብለን ኤስ ላይ እናረገዋለን ማለት ነው። መኪናው ጉዞን እየተጓዘ እኛ ወዲያው ማርሽ ዘንጓን ኤስ ላይ እናረጋታለን ማለት ነው። ያኔ መኪናው ምን ያገኛል ማለት ነው? ከፍተኛ ጉልበት ያገኛል። ያንን ነገር ተንደርድሮት እንዲወጣ ይረደዋል ማለት ነው። ስለዚህ ኤስ ላይ ያርጋችሁ፣ ያንን ዳገት በቀላሉ ተንደርድሮት መኪናው እንዲወጣው ማረግ ትችላላችሁ ማለት ነው። ሌላው ደግሞ ቢ ማለት ደግሞ ብሬክ ሞር ነው ማለት ነው። ይሄ ማለት የኤስ ተቃራኒ ማለት ነው። ኤስ ለዳገት ነው፣ ቢ ደግሞ ለቁልቁለት ነው። ረዘም ያለ ቁልቁለቶችን ስትወርዱ እንደዚሁ ረዥም ቁልቁለት ነው። ብዙ ሰው በፍሬን ነው የሚወርደው። ፍሬን ማለት ረዥም ሰዓት ፍሬኑን ያዝ ነው ማለት። አንደኛ ፍሬን ሸራው ያል ቃል ሁለተኛ ዲስኩ በጣም ሙቀት ይወስዳል። ስለዚህ ያ እንዳይሆን እናንተ ብሬክ ሞር ላይ ያረጋችሁት ማለት መኪናውን ጉልበቱን ይይዘዋል ማለት ነው። እየተንደረደረ የመጣውን መኪና ጉልበቱን ይገድበዋል ማለት ነው። ስለዚህ ቢ ላይ ካረጋችሁት የመኪናው ፍጥነት ይቀንሳል፣ ብዙ ፍሬን አትጠቀሙም ማለት ነው። ስለዚህ በቀላሉ ያንን ቁልቁለት መውረድ ትችላላችሁ ብዙ ፍሬን ሳትጠቀሙ። ስለዚህ እነዚህ ሁለት ነገሮችን እንደዚህ አይነት ቦታዎች ላይ መጠቀም በቀላሉ ትችላላችሁ ማለት ነው።